የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ አራተኛ ደጃዝማች ኮር በአርማጭሆና አካባቢው ባደረገው ውጊያ በአገዛዙ ጠባቂ ሰራዊት ላይ ታላቅ ድል ተቀዳጅቷል። የብልጽግና ሰራዊት አማራን በኢኮኖሚ ለማዳከም የታሰበ ዘመቻ እያካሄደ መሆኑ የተገለጸ ሲሆን በተለይ በአርማጭሆና አካባቢው አርሶ አደሩ ሰብሉን መሰብሰብ እንዳልቻለ ታውቋል። በአርማጭሆና ማሰራው ደንብ ዳብላና አካባቢው በሌሊትና በቀን ባድረገው ዘመቻ ከፍተኛ ኪሳራም አስተናግዷል ሲል የአራተኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ ለግሎባል ፋኖ ሚዲያ ገልጿል። ፋኖ በቀጠናው እያካሄደ ባለው አውደ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ የሆነ ወታደራዊ ኪሳራ ማድረሱን አያይዞ የገለጸው የኮሩ ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ ፋኖ በቀጠናው የገባውን የጠላት ኃይል በማዳከሙ ተጨማሪ ኦሮሚያ ልዩ ኃይልን በማስገባት በማህበረሰቡ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እያደረሰ ይገኛል ብሏል። የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን በአርማጭሆ እየተደረገ ባለው ግፍና እንዲሁም የፋኖ ኃይሎች በአገዛዙ ብልጽግና ጥምር ጦር ላይ እየወሰዱት ባለው እርምጃ ተጨማሪ መረጃ ሊሰጠን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ አራተኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይ ጋር ቆይታ አድርገናል። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ ያክብረው ግብዣችን ነው። እሺ፣ አመሰግናለሁ። ባንዲራው ግርማይ የአራተኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ ነኝ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ከተማ በላይ አራተኛ ደጃዝማች ኮር በአራተኛ ደጃዝማች ኮር፣ እንግዲህ በሳምንቱ የተከናወኑ አጠቃላይ በዚህ በቀጠናው ያሉ አውደ ውጊያዎችን መረጃውን ለማድረስ ነው። እንግዲህ ከመጀመሪያው ስንጀምር ጠላት በተለያዩ አቅጣጫዎች ሰፊ ዘመቻ ጀምሯል። ከዚህ በፊትም ስንገልጸው እንደነበረው በተለይ አሁን ባለው ሁኔታ ይሄ ምዕራቡ ምዕራብ አካባቢ ያለው በረሃም አካባቢ ይሄ ሪሞት ኤራ የምንለው አካባቢ የሰብል መሰብሰቢያ ወቅት ነው። በተለይ ሰሊጥ አሁን ደርሷል። በዚህ ወቅት ላይ አርሶ አደሩ ተረጋግቶ ስራው እንዳይሰራ እና በተለይ በዚህ በግብርና ሙያ ላይ ያሉ ገበሬዎች በአግባቡ ስራቸው እንዳይፈጽሙ ሰራተኛም ከተለያየ ቦታ ላይ ተንቀሳቅሶ ስራው እንዳይፈጽም የማደናቀፍ ስራ ነው ዋና አላማው እንግዲህ የአማራን በስነ ልቦና ብቻ ሳይሆን በኢኮኖሚ ጭምር የመጉዳት አላማ ስለሆነ ሰሞኑ ሰፊ ዘመቻ ጀምሯል። በተለይ ከመተማ አካባቢ ጀምሮ እስከ ምዕራብ ከማዕከላዊ አርማጭሆ ጀምሮ እስከ ምዕራብ በሁሉም አቅጣጫዎች ማለት ነው። በአራት በአምስት አቅጣጫዎች እንግዲህ ጀምሯል። የጀመረባቸው አካባቢዎች በጋብላ በኩል ከማዕከላዊ አርማጭሆ ተነስቶ ወደ ጋብላ ዘመቻ ጀምሯል። በተመሳሳይ ምዕራብ አርማጭሆ ተነስቶ ወደ ማህርሽ በኩል እንቅስቃሴ አድርጓል። በተመሳሳይ ወደ ጠገዴ በኩል በቲፋና ወደ እርጎየ በኩል ዘመቻ አድርጓል። ከሶረቃ በኩል በተመሳሳይ ወደ እርጎየ በኩል ዘመቻ ጀምሯል። ሰፊ ዘመቻ ነው የጀመረው እንግዲህ ያለ የሌለ ኃይሉ ተጠቅሞ የአማራ ፋኖ ሰሞኑን በገለጸበት አግባብ እንደ አማራ ፋኖ በተለይ የመከር ወቅት በመሆኑ ለአርሶ አደሩም የዚህ አርሶ አደር ልጅ ስለሆነ የዚህ አማራ ልጅ ስለሆነ ፋኖም አብሮ መከሩን የመከወን የማሰባሰብ ስራ ላይ ባለበት ሰዓት ብዙ ዘመቻዎችን ከፍቷል። እንግዲህ የመጀመሪያው ዘመቻው በቀን አስራ ስድስት ሁለት ሁለት ሺህ አስራ ስምንት ዓመተ ምህረት በማዕከላዊ አርማጭሆ ወረዳ ማሰረደም ወረዳ ነው እንግዲህ ማዕከላዊ አርማጭሆ ማሰረደም ወረዳ ከራማ ቀበሌ ላይ ውጊያ ተካሂዷል። በዚህ ውጊያ ላይ ሁለት ክፍለ ጦሮች የተሳተፉ ስለሆን አርበኞች ክፍለ ጦር እና ጎቤ ክፍለ ጦር ነው። ከአርበኞች ክፍለ ጦር ምኒሊክ ብርጌድ፣ ብሬዘገየ ብርጌድ፣ ሻለቃ በሪሆን ሻለቃ በሪሆን ሬስ ብርጌድ እና ባኛ ወክለ ብርጌድ ደፋቱም ወላጀው ብርጌድ የተውጣጡ እዚህ አካባቢ ላይ በአርበኞች በኩል የተሳተፉ ሲሆን ጎቤ ክፍለ ጦር ላይ ሰሜን ብርጌድ በውጊያው ተሳትፏል። በነበረው ውጊያ የደፈጣ ውጊያ ነው። በተለይ ከሀያ አምስት በላይ ሙትና ቁስል እንዲሆን ተደርጓል ማለት ነው፣ የጠላት የዚህ ወራሪ ኃይል ማለት ነው። እንዲሁም በዚህ ቀን ማለት ነው ከመተማ ወረዳ ሽመለጋራ አካባቢ ላይ የአርበኞች ክፍለ ጦር በላይ ዘለቀ ብርጌድ ሽመለጋራ የጠላት ኃይል ሰብስቦ ህዝብ ማዋየት ላይ ባለበት ሰዓት በወሰደው እርምጃ ስብሰባው እንዲደናቀስ ሲሆን በቁጥር ባይታወቅም ከፍተኛ በጠላት ላይ ኪሳራ አድርሷል። በዚህ ነው የተደናገጠው የጠላት ኃይል ወደ ምሽጉ ዘሎ በመግባት ሲተኩስ ውሏለኝ። በተመሳሳይ በቀን አስራ ሰባት ሁለት ሺ አስራ ስምንት መማካከል አርማጭሆ ወረዳ ማሰሮ ደንብ ማሰሮ ደንብ ወረዳ ደለሳ ቀበሌ ላይ በነበረው ውጊያ የተሳተፉ ሶስት ክፍለ ጦሮች ተሳትፈዋል። አርበኞች ክፍለ ጦር፣ ዘራዊ ክፍለ ጦር ና አረመጡ ደጀን ክፍለ ጦር። እንግዲህ በአርበኞች በኩል ብር ዘገየ ብርጌት ሳለቃ በርን ገብረየስ ብርጌት ና ዳኛ ወርቅ ና ብርጌት የተውጣጣ ኃይል የነበረ ሲሆን ዘራዊ ክፍለ ጦር ላይ ሀይል የማሞ ብርጌት ተሳትፈዋልኝ። በተመሳሳይ ሶስተኛ አረመጡ ደጀን አሸብር ክፍለ ጦር ጫትጋው ብርጌት የተወጣጣ ነው። እንግዲህ ከሁሉም የተውጣጣ በተለይ ጠላት አሁን ላይ እክሩን ቀይሯል በሌሊት ነው ጉዞውን እያደረገ ያለ። በዚህ በነበረው ፋኖች ወዳሉበት አካባቢ ላይ በመንቀሳቀስ ውጊያ ለማድረግ ሞክሯል። በዚህ ውጊያም ከአስር በላይ ሙትና ቁስል ሆነዋል ማለት ነው። በተራር በኩል እንግዲህ በአጠቃላይ በሳምንቱ በነበረው ውጊያ ከሰላሳ አምስት በላይ ሙትና ቁስል ሲሆን፣ በወገን በኩል ሁለት የመስዋዕትነት አስተናግደናል። በተለይ አንደኛው ቴሎ የሚባለው ከማሰሮ ደንብ ወጣ ብሎ ባለች ቦታ ላይ በፈቃድ ከቤተሰብ ኑሮ በሚመጣበት ሰዓት ያው ደፈጣ ከተጣለበት ቦታ የገባ ተዋጊ ነው፣ የፋኖ ኃይል ነው። በአጋጣሚ በደፈጣው የቆሰለ ሲሆን ከቆሰለ በኋላ እጅ ስትችሉት እኔ የአጼ ቴዎድሮስ ልጅ ነኝ እጅ አሰጥም በማለት ከወደቀበት ሞን ሶስት የብልጽግና ወታደሮችን ከመታ በኋላ እሱም መስዋትነት ተከፍሏል። አንዱም በደለሳ በኩል ላይ ከፊቱ የነበሩትን ጠላት ካስወገደ በኋላ መስዋትነት። ከዛ ውጭ ምንም አይነት የደረሰ ችግር የለም። በዚህ በነበረው ውጊያ እንግዲህ ይሄ ብልጽግና መንግስት አሁን ባለው ሁኔታ በአጠቃላይ አማራ ንብረት የመዝረፍና የማውደም ስራ ይዞት ያለ፣ በደለሳ ቀበሌ በገባበት ሰዓት ከመቶ በላይ ገንዘብ ከመቶ ሺህ በላይ ገንዘብ ዘርፎ ወስዷል። ሸቀጣ ሸቀጦችን አቃጥሏል። ከአስር በላይ የግለሰብ መሳሪያዎችን ዘርፏል። በተመሳሳይ ጋብላ ቀበሌ ላይ ከመቶ ቶ ሺ በላይ የሚገመት ገንዘብ ዘርፏል። በዚሁም የተለያዩ ሸቀጣሸቀጦችን ቅድም እንዳልኩት በደለሳ የማቃጠልና የሚፈልገውን ሆኑ ላይ ኖር ስራ ሰርቷል። ጋብላም ሁለት የምስራን የገበሬ መሳሪያዎች ዘርፏል። በተመሳሳይ አስር ቅድም በደለሳ እንዳልኩት ማለት ነው ደረቃምቦ ላይ ከስልሳ ሺ በላይ ከስልሳ ሺ ብር በላይ ብር ዘርፏል። የተለያዩ ሸቀጣሸቀጦችን በማውጣትም የማቃጠል የሚችለውን መያዝ የማይችለውን የማቃጠል ስራ ሰርቷል። በዚህ በነበረው እጃ መከር አጠቃላይ መከር ቅድም እንዳልኩት የመከወኛ ሰዓት በመሆኑ በተለይ ሂላ እየተባለ የሚጠራው ወይም ፓጠሮዎች የተሰበሰቡትን በገበሬዎች ማሳ በመግባት ሰሊጥን የመድፋት ስራ ሰርቷለኝ። በተለይ ሰሊጡን ወደ መሬት እያራገፈ እየደፋ እያወደመ ነው የተንቀሳቀሰ። ይሄ በቁጥር ደረጃ ለ መግለጽ የሚታወቅ ነገር ስለሌለው ይህም መግለጽ ያስቸግራል። ነገር ግን ከፍተኛ ማሳ ላይ ቀደም እንዳልኩት ከራማ አካባቢ ላይ በነበረው ውጊያን በተመሳሳይ ደፍቷል። በእለት አካባቢ ላይ በነበረው በሚያልፍበት ቦታ ላይ እያወደመ ነው እየተንቀሳቀሰ ያለ። ይሄ ደግሞ ከዚህ በፊት የሚታወቅ ከፍተኛ የሆነ ቁጥር የአማራን ንብረት የማውደምና የመዝረፍ ስራው አሁን ተጠናክረው ቀጥሏል። በተለይ ደግሞ ከፍተኛ የሆነ ቁጥር አሁን የመጣው የኦሮሚያ ልዩ ኃይል ነው። በአብዛኛ ወደዚህ አካባቢ አስገብቶት ያለ ከእነዚህ ጋርም ወደ አገር የአማራ ተወላጆችም አብረው እየተንቀሳቀሱ ይገኛሉ። ይህን እንደሚዘርፍ ይህን ንብረት እንደሚዘርፍ እንደሚያወድም በተለያዩ ስብሰባዎች ለማህበረሰቡ የማስተዋወቅ ስራ ብንሰራም ማህበረሰቡ ግን እያየ መረዳት ያልቻለ ህዝብ ነው ነው የገጠመን። አሁንም እኛ ከመግለጽ ወደ ኋላ ይሄ ዘራፊ መንግስት ይሄ ፋሽስት መንግስት አሁንም ነገም የአማራ ንብረት የሆኑትን በአጠቃላይ መዝረፍ የመውደም ተግባር አጠናክሮ እንደሚቀጥል ማወቅ አለበት ማህበረሰቡ ተጠንቅቆ ንብረቱን ደብቆ በአካባቢ በሚንቀሳቀስበት ሰዓት ጥንቃቄ ማድረግ አለበት። አሁን ባለው ሁኔታ ደረሳ ላይ የተንቀሳቀሰው በአጠቃላይ እስከ ቴሌው የሚባለው እስከ አረሳት የሚባለው እስከ ማሰሮ ጥግ እንደገና በማስለቀቅ ፋኖ በቁጥጥር ስር ውሎታል ማለት ነው። ይህን ዘመቻ የማንቆላሸት ስራ ሰርተዋል። ወደ ስሩ አካባቢ ወይም ደግሞ ከመተማ አካባቢ እና ከአብራጅራ የወጣውን እሱንም በማስጠንቀቅ እና ደፈጣ በመጣሉ ለመንቀሳቀስ እንዳልቻለ ፋኖ አሁንም የቻለውን ያክል የደፈጣ ስራውን አጠናክሮ ቀጥሏል። ይሄ እንዲረዳ ነው። በተለይ አሁን ላይ ያለው የጠላት እንቅስቃሴ ከቀን ወደ ሌሊት ስለቀየረ ማንኛውም ማህበረሰብ ተጠንቅቆ ማደር አለበት። ተጠንቅቆ ንብረቱን ማስቀመጥ አለበት። እያቃጠለን እየዘረፈን ስለሚሄድ ኢንተረርቶ እንዲጠነቀቅ ለማሳወቅ እንፈልጋለን። እንደ አማራ ፋኖ እነዚህን ለማቅረብ ነው። ገዳይ ነው ይሄ ኃይል ይህን ገዳይ ኃይል ደግሞ በመጠንቀቅ ሁሉም አብሮ ከፋኖ ጎን በመቆም የማስወገድ ስራ መስራት አለብን። በአጭር ቀን ድላችን እናፋጥነዋለን ለማለት ነው። አመሰግናለሁ። በድጋሚ የሰላም ጤና ይስጥልኝ። ውድ የተከብራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ከአርበኛ ባንዲራው ግርማይ ጋር በወቅታዊ ጉዳይ የነበረን ቆይታ ይህን ይመስል ነበር። ከኛ ጋር ቆይታ ስላደርጋችሁ በድጋሚ እናመሰግናለን። ጤና ይስጥልኝ።